በወንድነት መክሊቱ በአባወራነት ኃላፊነቱ በአባታችን በረከቱ መሰልጠን ለምትፈልገው ወንድሜ፣ ዓለም አዘምናና አጽድቃ ከምትግተን እኛንም ለባርነት ከምታጭበት ምስኪነቱ መውጣት ለምትፈልገው መውጫውን ግን ላጣኸው ወንድሜ የአባወራው መንገድ የት አለ? ከወዴትስ ነው ብትለኝ፣ ና ከዚህ ያለ አሳይካለው፣ ካለው እልካለሁ። ብመጣ ምን አገኛለሁ ብትለኝ ደግሞ ብትመጣ ምን እንደምታገኝ ዛሬ በጥቂቱ እንገርክ ከዛ በፊት ግን እንደተለመደው ዮጊ ገላ ሳሙና ላለፉት ስድስት ዓመታት ሳዘጋጀው ስታጠበበት ከልጆቼ ከቤተሰብ ጋር ከወዳጆቼ ጋር ስንታጠበት የቆየ ነው ። ሳሙና ነው ኤድብል ከሆኑ ለምግብነት ከሚውሉ አምናቸው ከምግብ ውስጥ የምትከታቸው ወይም ደግሞ ምግብ የምታዘጋጅባቸውን ጤናማ የሆኑ ዘይቶችን በመጠቀም የማዘጋጀው ሳሙና ነው። ላለፉት ስድስት ዓመታት እንደነገርኳችሁ አዘጋጅቼዋለሁ። ታጥበንበታል። ገላችንን ጸጉራችንን ፊታችንን ሁሉ በጣም ተጠቅመንበታል። ይህን ሳሙና አንተም ገዝተህ እንድትጠቀምበት መክራለሁ። ምንም አይነት ተጨማሪ ፋንሲ ማድረጊያ ማሳመሪያ ኬሚካሎች አንጠቀምበትም። አረፋ ለማውጫ ማድረቂያ፣ ለቀለም፣ ለሽታ ብለን የምንጨምረው ነገር የለም። መልኩ የራሱ የሳሙናው መልክ ነው። ሽታም የለውም። ይሄ የምታየው መልክ አክቲቬትድ ቻርኮል ወይም ደግሞ ከከሰል የተዘጋጀ በተጨማሪ ድነት ሳሙናውን የማጽዳት አቅሙን የሚጨምርለት ክሊንዚንግ ፓወር የሚጨምርለት ነው ይህንን የጨመርኩት ለዛ ነው እንጂ ለቀለም እንዳልሆነ ልነግር ስለምፈልግ ነው። በ175 ግራም በ300 ብር ብር አዘጋጀዋለሁ። የምታገኝበትን አድራሻ እዚህ ቪዲዮ ስር በዲስክሪፕሽን ውስጥ አስቀምጥላለሁ። ያንን አድራሻ ጉግል ማፕ ላይ ፔስት አድርገ ሰርች በማድረግ ቦታውን ታገኘዋለ። ሜክሲኮ አዲስ አበባ ውስጥ ሜክሲኮ ኮሜርስ አካባቢ ይገኛል ይሳሙና። ይህ ፊትለፊቱ የተቆራረጠ ራፍ ኤጅ የሚመስለው ነገር የግዴለሽነት ስራ ወይም ደግሞ የማስተካከል አቅም ወይም ብልሃት ጠፍቶ አይደለም፣ የሳሙናችን መለያ እንዲሁም በመፈለግ እንጂ። ስለዚህ ይህን ሳሙና እኛ እንደተጠቀምንበት እኔም ልጆቼም ወዳጆችም እንደተጠቀምንበት ገዝተህ አንተም እንዲሁ ከቤተሰቦች ጋር ከወዳጆች ጋር እንደተጠቀምበት እመክረሃለሁ። በመቶ ሰባ አምስት ግራም ሶስት መቶ ብር አዘጋጅተነዋል። ከዛ በተጨማሪም ደግሞ ይህንን የዩቲዩብ ቻናል ትደግፍልናለህ፣ በጣም ብዙ የተለያዩ ወጪዎችን ታግዘናለህ ማለት ነው። እንግዲህ በዓላማው ካመንክበት፣ ካልሆነ ግን አትገደድም። ጀግናው እንዴት አለ? ስለ ስልጠናችን ጥቂት ማብራሪያ ዛሬ ልሰጥ ፈልጋለሁ። ያው ደጋግሜ በካለፉ ሳምንት ጀምሮ ይሄኛውን ሳምንት ግንቦት ወር በገባ በሶስተኛው ቀን ስልጠና እንደምጀምር ስናገር ነበረ፣ ወይም ደግሞ ማስታወቂያዎችን ሳቀርብ ነበር እና ስልጠናዎቹ ምንሆን ይዘት አላቸው የምትለውን ነገር ትንሽ ማብራሪያ ብሰጥበት ብዬ ስላሰብኩኝ ነው ይሄ የዛሬው ቪዲዮ መስራት ያስፈልገኝ። መጀመሪያ ስልጠናው ስላስፈለግበት ምክንያት ልንገር በማህበረሰባችን በተለይም ወይም ደግሞ ብሎም በዓለም ደረጃ በዓለም ደረጃ ባህርያ ስላሴ የተፈጠረውን ሰው በተለይም ደግሞ ወንዱን ከተፈጠረለት ከተፈጠረበት ባህሪ እና ዓላማ ከተፈጠረለት ዓላማና ከተፈጠረበት ባህሪ እንዲርቅ ያንን እንዲጥል ሆን ተብሎ ይሰራል። በአብዛኛው ሆን ተብሎ ይሰራል። ሌላውም ደግሞ በማወቅም ሆነ ባለማወቅ ያንን ባህሪውን በመጣል ተስማምቶ ተቀብሎ ይሄዳል። ይበልጡንም ደግሞ እኔ ወደዚያ ተፈጥሮ ለመድረስ ወደዚያ ወደ አባታችን ወደ ፈጠረበት ባህሪ ለመድረስ ወይም ደግሞ ወደ አሰበለንም ዓላማ ለመድረስ በማደርገው ጥረት ውስጥ የገጠመኝን ነገር የሰበሰብኩትን ነገር ነው ይሄን የማቀርበው ይህ ስልጠና ያ ማለት ምንድን ነው? ቁጭ ብዬ ተመራመሬ አስቤ አንብቤ ሰምቼ ያመጣሁት ሳይሆን፣ እንደዛ አላደረኩም ለማለት ሳይሆን በሱ ባጠናክረውም እንኳን በሱ ባጠናከረውም በማንበቡ በመስማቱ፣ በጥናቱ፣ በኦብዘርቬሽኑ ባጠናከረውም እንኳን በአብዛኛው ግን የራሴን ጉዞ ዶክመንት ያደረጉበት የራሴን ጉዞ ያስቀመጥኩበትና በተለይም ደግሞ ለወንድሞቼ ለእንዳንተ አይነቶቹ ታናናሾቼ ላቀርበው ስፈልግ በተወሰነ መልኩ ቅርጽ እንዲይዝ አድርጌ ያመጣሁት ነው ስልጠናው ማለት ነው። ከምንም በላይ ግን ያንን ጉዞ ያንን የአባወራነት ጉዞ እኔ ባስተዋልኩት ማለት ነው፣ የአባወራነቱን ጉዞ ያ የጀግንነቱን ጉዞ ያ ወደ ልቀት የሚደረገውን ጉዞ ማህበረሰባችን ኮናይ ከፍሬው ተጠቃሚ ሆኖ ሳለ ግን አያበረታታም። እንዲሁም ደግሞ እንደዛ እንድንሰለጥንበት ወደ ተፈጥሯችን እንድንሰለጥንበት አያስተምረንም። ስለዚህ ይህንን ነገር ሳይ እኔም እራሱ በዛ መከራ ይችበታለሁ እና ለወንድሞች ማን ይነግራቸዋል? ለወንድሞች ማን ያሳያቸዋል ጊዜ ብዙ ወንድሞች እኮ አሉኝ፣ ያለ አባት የሚኖሩ ብዙ ወንድሞች አሉኝ፣ ያለ ታላቅ ወንድም የሚያድጉ በተለያየ ምክንያት አባቶቻቸውን ያጡ፣ በተለያየ ምክንያት ታላቅ ወንድም የሌላቸው ቢኖራቸውም እንኳን ቢኖራቸውም እንኳን ያንኑ የማርክስ አይዲዮሎጂ የሶሻሊስት አይዲዮሎጂ የተጣባው የሆነና ወንድነቱን የሚሆንን ወንድነት የሚመስለው አምባገንነት ወይም ደግሞ ጨካኝነት ወይም ደግሞ ኃይለኝነት ተደባዳቢነት ወይም ደግሞ ሴሰኝነት የሚመስለው አባት ይኖራል። ያንን ይሆናል ለልጆቹ ያሳደጋቸው ወይም ደግሞ ንክር ያለ መስኪን ወንድነቱን እየኮነነ እያጥላላ የሚኖር መንፈሳዊ ነኝ ብሎ አጉል እየተመጻደቀ የሚኖር ይሆናል የአባታቸው ወይም ታላቅ ወንድማቸው። ስለዚህ ይህን ነገር ማን ያሳያቸዋል በሚል የበለጠ ይህ ነገር እንቅልፍ ይነሳኛል እና የበለጠ ይሄ ነገር እንቅልፍ ይነሳኛልና ይህንን ለማስተካከል ስልጠናው አስፈላጊ ሆኖ ተገኝቷል። ስለዚህ ስልጠናውን በተደጋጋሚ ከዛ አሁን የምሰጠው አምስተኛ ዞሎ እየሰጠሁት ያለ ነው። ወደፊትም የሚቀጥል ነው። ስለዚህ ስልጠናችን አስፈላጊነቱ ያነበረ የአባወራ ስልጠና አስፈላጊነቱን ይህን ያክል ካመንኩበት ታዲያ፣ ወደ አባወራነቱ ኤክሰለንስ የሚደረገው ጉዞ ላይ ወጣቶቹን ወይም ወንዶቹን ወንድሞቼን ውጤታማ ያደርጋቸዋል ወይም ደግሞ ሙሉ በሙሉ አባወራ ያደርጋቸዋል ብያመንኩበትን ነገር ከትቼበታለሁ እኔ ያመንኩበትን። ያ ማለት ግን ፍጹም ነው በራሱ ስልጠናው በራሱ ፍጹም ነው ማለት ግን አይደለም። ይህ ምን ለማለት ነው? አንድ ሰው አባወራ ለመሆን የሚያስፈልጉትን ነገሮች በሙሉ እዚህ ውስጥ ይዟል፣ ወይም ደግሞ ስልጠና አካቷል ለማለት ግን አይደለም። አካልቷል ለማለት አይደለም። በተቻለ መጠን የተረዳሁትን እኔ የደረስኩበትን አቅርቤያለሁ፣ ሰጥቻለሁ። ይህ ደግሞ ወደፊት ከራሴም ተግባራዊ ልምድ ከሌሎችም ጋር በምናደርገው ዲስከሽን እና እንዲሁም ደግሞ በሚደረጉ ጥናቶች እየዳበረ እየተስፋፋ የሚሄድ ይሆናል ማለት ነው። ነገር ግን በእርግጠኝነት የምናገረው ነገር ምንድነው? አንተ ከለመድካቸው አንተ ከለመድካቸው ስልጠና ተብሎ ከሚሰጡት ነገሮች ወይም ደግሞ ፕሮግራሞች፣ ወርክሾፖች ወይም ደግሞ መርሃ ግብሮች ፍጹም የተለየ እንደሚሆን አምናለሁ። ከነሱ በተለየ መልኩ የቀረበ ስለሆነ ወይም ደግሞ የተዘጋጀ ስለሆነ ማለት ነው። ያው እኔ ሌሎች እንደዚህ አይነት ስልጠናዎችን ሰምቼ ወይም ተከታተይ ያዘጋጀሁትም አይደለም። ያው በራሴ እኔ በተረዳሁት እኔ በመጣሁበት መንገድ እንደዚህ ቢሄዱ እንደዚህ ቢያገኙ እኔ እንደመጣሁበት አድጋለሁ፣ ወይም ደግሞ እኔ ቀደም ይህንን ነገር ባቆኖሮ ከዚህ የበለጠ አድግበት ነበር። ስለዚህ መካተት አለበት ብዬ ያስገባውት ይሆናል ማለት ነው። በአብዛኛው ምን አገኛለሁ ብለህ ካሰብክ በመጀመሪያ ደረጃ ልነግር የምፈልገው ነገር ምንድን ነው ከስሜት አንጻር ከለመድከው በተለየ የሚያባብልህ አለማግኘት ነው። እዛ ጋር የምታገኘው አሰልጣኝ ያው እኔ ሆንኝ ያለሁት፣ ያ አሰልጣኝ አንተን የሚያባብል አይሆንም፣ ስሜትን የሚጠብቅልህ አይሆንም። ስሜትን መጠበቅ አንድን ወንድ ልጅ ወደ አባወራነት ልዕቀት የሚያሳድገው ስላልሆነ ስሜትን ማከክ አንድን ወንድ ልጅ ከተፈጠረለት ሌልና የሚያወርደው ምናልባትም ወደ ተጠራለት አላማ ከመድረስ የሚያስቀረው ስለሆነ ስሜት አልባ ይሁን ግን እያልኩ አደለም። ይህን ተረዳኸኝ። ይህንን ማስወገድ እንዳለብህ ትማራለህ። ስለ ደግሞ ይህን ማስወገድ አለብህ፣ ማስወገድማ አለብህ፣ ልታስወግደው ይገባል። እንደ ልታስወግደው ይገባል እያልኩ በቃላት የምነግር አይደለም። ያንተን አባብሉኝ የሚል ስሜት ባለመስማት አሳያሉ እንጂ በተግባር ያ ነው። ዊች ሜንስ ይሄ አንዳንድ አሰልጣኝ የተዳረ አሰልጣኝ አማካሪ መካሪን የሚሉ ሰዎች ጋር ሄደ ብር ከፍላቸው ሰላሳ ሺና ሃምሳ ሺ ከፍላቸው ቁጭ ብለው ስትል ስታለቅስና ስታነባ ስትነፋረቅ እንደሚሰሙ እኔ የምሰማ አይደለሁ። ስለዚህ የመጀመሪያው የምትጠቀመው ጥቅም ያ ነው። የመጀመሪያው የምትጠቀመው ጥቅም ከአስተዳደግህ በተለየ ከጓደኞችህ በተለየ የሶኮልድ መምህራንን አስተማሪንን አማካሪንን ከሚሉስ በተለየ ያንተን መነፋረቅ ያንተን ማላዘን የሚሰማ ሰው ታገኛል። ያንን አምነት እመጣለሁ። በእውቀት ደረጃ በስድስት ምዕራፎች የተከፈሉ በሕይወት በመከራ የተማርኩባቸው ጭብጦች ይቀርባሉ፣ ወይም ጽንስ ሀሳቦች ይቀርባሉ ሀሳቦች ይቀርባሉ። በስድስት ምዕራፍ ክፍዬ ያቀረብኳቸው ወደ ስምንት ነበሩ፣ ወደ ስድስት አሳነስኳቸው። አሁንም ስድስትም ቢሆን እራሱ ስድስቱም ሙሉ በሙሉ ይዳሰሳሉ ማለት አይደለም። የመጀመሪያዎቹ ግን በተለይ ይዳሰሳሉ፣ የመጨረሻዎቹ በይበልጥ ከዛ በኋላ ከስልጠና በኋላ በመገናኘት በግንኙነታችን የምናዳብራቸው ይሆናል። በተረፈ ግን በስድስት ምዕራፎች የተቀመጡ እውቀቶች አሉ። እነዛ እውቀቶች ደግሞ እኔ ራሴም የሰራውባቸው ናቸው ያለፍኩባቸው ናቸው። እንደ መግቢያ እንደ መግቢያቢያ የጋራ መግቢያቢያ ወይም ደግሞ እንደ ኦሪንቴሽን በለው እንደ ኦሪንቴሽን አይነት ነገር እናዘጋጃለን። ከስልጠናው በፊት ያው ከስልጠናው አካል የስልጠናው አካል ነው። ምንድን ነው እዛ ላይ የምናነሳው ነገር፣ ትውልዱ በተለይም ደግሞ ወንዱ እኛ፣ እኔ፣ አንተ፣ ታናናሾቻችን፣ ልጆቻችን አልጫ እንዲሆኑ የሚፈለግበትን ምክንያት አልጫ እንዲሆኑ የሚፈልጓቸው አካላት፣ ተቋማት፣ ሰዎች በጠቅላላው እያነሳን እንወያያለን። እንዲሁም ደግሞ አልጫ ማድረጊያ መንገዶችን አልጫ ማድረጊያ መንገዶችን እናነሳለን እንወያይበታለን አንተም ጥያቄ ካለ እያነሳ እንደዚሁ እንነጋገርበታለን፣ ማለት ነው። ከዛ ይህንን ዳስን ስንጨርስ ወደ ምዕራፍ አንድ ቀጥታ እንገባለን። ምዕራፍ አንድ ላይ የምታገኘው ወይም የምናገኘው ነገር ምን ይሆናል? ምስኪንነት ይሆናል። ምስኪንነት የቃሉን ትርጉም በእኛ አውድ በእኛ ባባወራ አውድ ውስጥ ያለውን የቃሉን ትርጉም በይበልጥ እናነሳለን። አንተም ሆንክ ሌሎቹ እንዲሁ ከያለንበት ከመጣንበት ቦታ አንጻር ምስኪንነት ምን ማለት እንደሆነ እያነሳን እንወያያለን። ይቀጥላል። የምስኪንነት መገኛ ነቁን ምንጩን ምስኪንነት መገኛ ምንጩ ምንድን ነው? ምንድን ነው? ትውልዳችን በተለይ ወንዶቻችን ምስኪን እንዲሆኑ እያደረጋቸው ያላቸው ያለው ነገር ምንጩ ምንድን ነው? መናቁ ምንድን ነው? እሱን እናያለን። የዛን የምስኪን መርህ ምስኪን በአጠቃላይ ሲባል እንደ መርህ ኮንሽስሊ ሳይሆን ሰብኮንሽስሊ የተቀመጠ ጭንቅላቱ የተቀመጠው መርህ እናያለን። መገለጫ ጠባዮቹን እናያለን። መጎጃና መጉጃ መሳሪያዎቹን አመሉን እናያለን። በሽታነቱን፣ የምስኪንነትን በሽታ መሆን፣ ምስኪንነት በሽታ መሆኑን እናያለን። መፍትሄ መድኃኒቱን እንጠቁምና እሱም ደግሞ አባወራነቱን ነው። እሱን እንጠቁምና እንለያያለን። ያለን እዚህ ጋር እንግዲህ አስቸጋሪው ነገር ምናልባትም በተደጋጋሚ ያየሁት ነገር ምንድነው፣ ከሌሎቹ ለውጥ ለማምጣት የሚፈልጉ መድኃኒት የሚፈልጉ ሰዎች አሉ። መድኃኒቱን ግን ካየሁት፣ እስከዛሬ ካየሁት፣ ከራሴ ልምድ ካየሁት መድኃኒቱን እንደ ክኒን እንዲዋጥ ተደርጎ ከዛ አፍተር ሰርቲ ሚኒት ከሰላሳ 30 ከግማሽ ሰዓት እና ከአንድ ሰዓት በኋላ ሪሊፍ የሚያገኙበት መፍትሄ የሚፈልጉበት አድርገው የሚመጡ ሰዎች አሉ። ይሄ ስልጠና ነው፣ የህይወት ልምምድ ነው። እየሰጠዋቸው ያለሁት የራሴን የህይወት ልምምድ ነው። ሌሎችም የተለማመዱትና እየተለማመዱት ያሉትን ነገር ነው። ስለዚህ እናንተም የምትለማመዱት ነው እንጂ የሆነ በሽታ ስላለባችሁ መታችሁ ውጣችሁ፣ ምናልባት ለዛ በወቅቱ ለነበረባችሁ ችግር መፍትሄ አግኝታችሁ ሊሆን ይችላል። እናንተ ግን ተለወጣችሁ ማለት አይደለም። ስለዚህ ያ በሽታ መልሶ እንደገና አፕ ማድረጉ መልሶ መፈጠሩ አይቀርም። ያጋጥመኛል ከሚስታቸው ጋር ወይም ደግሞ ከሴት ጓደኛቸው ከገልንዳቸው ጋር ወይም ደግሞ ከልጆች ጋር በተያያዘ መንገድ የሆነ ጉዳይ ኑሯቸው ይመጣሉ። ግድ የለም ለዛ የሚሆን ነገር ልናወራ እንችላለን። ስልጠናው ግን ለዛች ስፔሲፊክ ችግር ብቻ መፍትሄ ተብሎ የተዘጋጃል። ሲጀመር የሴት የልጆች ጉዳይ የህይወታችሁ የእናንተ አካል ነው እንጂ የህይወታችሁ ዋና ዓላማ አይደለም። ከዚህ ፊት ለሴት አልተፈጠርንም የሚለውን ቪዲዮ አስተውል ያ አይደለም። ስለዚህ ይሄ ዋናው ዓላማ ምንድነው? ወንዶችን ወደ ተፈጠሩበት ጸጋ፣ መክሊት ማምጣት ነው። ለተፈጠሩለት ዓላማ ማብቃት ነው። ስለዚህ ሴቶች ወይም ሕፃናት ወይም ልጆች ወይም ገንዘብ ወይም ጉዳይ፣ ያ አይደለም ትልቁ ሚሽን። ይህንን ነገር በዋናነት ካገኘ ነው ሰው የምንሆንበት፣ ሰው ሰው የምንሸትበት ይሆናልና፣ ሌሎቹ አያስፈልጉም ሳይሆን በቀጣይነት የሚመጡ ይሆናሉ። ስለዚህ ይህን ትኩረት እንድታደርግበት ፈልጋለሁ። እዚህ የምትመጣው ራስክን ለመቀየር ነው እንጂ ቤት ውስጥ የሆነ ያስቸገረን የሆነ ነገር ለሱ መፍትሄ ለማበጀት ብቻ አይደለም። አንተ ስትቀየር ሌሎች ሁሉ ቅጥ ይይዛሉ፣ መስመር ይይዛሉ። አሁን የተቸገርነው ነገር ወንዱ በራሱ ቅጥ ያዝ አይደለም፣ ራሱ አልተሰበሰበም፣ ራሱ አልተስተካከለም። በዛ ላይ ደግሞ እንደገና ሌላ ፈተና ሲመጣበት ነገሩ ይባባሳል። እሱ ግን የሚፈልገው አሁን እስከ ዛሬ በማየው በአብዛኛው ልጆች ጋር ወንድሞቼ ጋር ማስተውለው ነገር ያ የመጣባቸውን ችግር በሽታ ማስወገድ ነው እንጂ ለዛ በሽታ መምጣት ሁነኛ ኢንቫይሮንመንት ሁነኛ ከባቢን ሁለት ኮንዲሲቭ የሆነ ኢንቫይሮንመንት የፈጠህ የራሳቸውን ድክመት አዩ። ስለዚህ ስንገናኝ ከአንተ ጋር ያንተን ድክመት ማየት ነው ትልቁ ስራችን፣ ከዛ ደግሞ ያን ድክመት ማስወገድ የሚስት፣ ከሚስት ዘንድ የደረሰብን በሚስት ዘንድ ያለብን ችግር ወይም ደግሞ ስለሷ ብሶት ልናወራ አይደለም። ስለ ሴት ብሶት አናወራም፣ ብሶት አናወራም። ምናልባትም እሷ ያስቸገረች ከአንተ ከአንተ ተፈጥሮን ጠብቀህ ወንድነትን ጠብቀ ያለ መገኘት ይሆናል ያንን ማጣታ ይሆናል። የተለያየ አይነት አመል እንድታሳይ ያደረጋል። ስለዚህ ሜን ኦብጀክቲቭ ኢዝ ናት ሀር ልጆችህም አይደሉም፣ የስራ ጠባይም ሌላም ሌላም ጉዳይ አይደለም። መጀመሪያ ትልቁ አላማችን አንተና አንተነ ከአንተ ጋር ነው ይህንን ነገር የምንሰራው። በተለይ ደግሞ ከዚህ በፊትም እናገረዋለሁ፣ ወንድነት ወንድ ልጅ የወንድነት ኤክሰለንስ ልዕቀቱ ለብቻ የሚሰራ አይደለም፣ በጋራ የሚሰራ ነገር። ማየት ይፈልጋል ወንድ ልጅ፣ መስማት ይፈልጋል። የሚዳስስ የሚጨበጥ ነገር ማወቅ ይፈልጋል፣ ማየት ይፈልጋል። እሱም ያስፈልጓልና በስልክ አንተ ዛና ዚህ ቁጭ ብለን ወይም ደግሞ በዩቱብም እንደዚህ እያወራን የምናደርገው አይደለም። በተግባር ልታየው ይገባል። ከኔ ውስጥ ሲወጣ በአይንባ ውስጥ ምንድነው ልትረዳው ይገባል። ያንን ነገር ከዛ ደግሞ ልትሞግትም ይገባል ማለት ነው። እንግዲህ የመጀመሪያው ምዕራፍ ምስኪንነትን በተመለከተ ሁለት ወድ ይወስድብናል። የስልጠናችን ግማሹን ሰዓት የሚወስደው ግማሹን ክፍለ ጊዜ የሚወስደው እሱ ነው። ስልጠናችን አራት ወር ነው። ሁለቱን ወድ የሚወስደው እሱ ለምንድን ነው ደግሞ በሽታውን ያወቀ የመፍትሄውን ሀምሳ በመቶ ግማሽ እንዳወቀ ይቆጠራል ይባላል አይደል? ከተሳሳትኩኝ አረሙኝና፣ ስለዚህ ያ ነው። በሽታችንን ማወቅ ነው። በሽታችን ምስኪንነታችን ነው። በሽታችን በመንፈሳዊነት ሰበብ፣ በዘመናዊነት ሰበብ እያጸደቁ የጋቱን ያሳደጉን እኛን ምስኪን ከምስኪንነት ንክር ያለ ምስኪን አድርገው ያመጡን ነቀርሳችን እሱ ነው። በሽታችን እሱ ነው። እሱን ነቅለን ማውጣት አለብን። ነቅለን ማውጣት ብቻ ከነሰንኮፉ ነው ነቅለን ማስወገድ ያለብን። ምስክንነታችን የሚፈልገው ጠላት እኛን ሊግጠን የሚፈልገን ሆዳደር፣ ሁኤቨር ሂ ኢዝ እናታችንም ልትሆን ትችላለች፣ አባታችንም ሊሆን ይችላል፣ ሚስታችንም ልትሆን ትችላለች፣ ልጆቻችንም ሊሆን ይችላሉ። ስለዚህ እሱም ከነሰውን ኮፉን ነቅለን መጣር ስላለብን ሀምሳውን ፐርሰንት አብዛኛውን ጊዜ በዛ ውስጥ እናሳልፋለን። የራሳችን የኔንም የአንተንም ድክመቶች እና ጉድለቶች እያየን እየነቀሰን እናወራበታለን ማለት ነው ምዕራፍ ሁለት ላይ የምናገኘው ሁለተኛው ምዕራፍ ላይ አባወራነቱ ነው። ስለዚህ መድኃኒቱ የአባወራነቱ ነው። ለምስኪንነቱ ነቀርሳ መድኃኒቱ አባወራነቱ ነው። ያንን አባወራነቱን ፈቃደኛ እስከሆንክ ድረስ የተሞከሩትን የተደረጉትን በተግባር የተደረጉትን ነገሮች እያነሳን እናወራለን ፈቃደኛ እስኮንክ ድረስ እምልህ ምንድን ነው ምስኪንነታቸውን አምነው ወደ አባወራነት መምጣት ደግሞ ማይፈልጓሉ ፈቃደኛ ያሉ ሰዎች አሉ ለመሰጥሏል የወረው በምስኪንነቴ እኮ ነው ሀብት ንብረት ያፈራሁት በምስኪንነቴ እኮ ይህን የመሰለ ሪፑቴሽን ስም ዝና ያገኘሁት በምስኪንነቴ እኮ ሰው ሁሉ መንፈሳዊ ነው እንደ ሄኖክን የመሰለ መንፈሳዊ ሰው እንዴት ታገኛለች ተብዬ የገነባሁት በምስኪንነቴ ነው እሷን የጠበስኳት በምስኪንነቴ ያገባሁት በምስኪንነቴ ነው የወለድኩት በምስኪንነቴ ነው በቃ ይህን ሁሉ ነገር ኤቭሪቲንግ ከቁሳዩ ከማቴሪያሉ ጀምሮ እስከ ሬፒቴሽን እስከ ስሙ ድረስ የገነባሁት። ስለዚህ ምስኪንነቴ አውቃለሁ። የፈተና መነሻ ምንጩ አንዱ ምስኪንነቴ ነው። ነገር ግን እሱን ትቼ ወደ አባወራነት መምጣት ማለት ያ ቅድም ያልኩን የገነባሁትን ሁሉን ነገር ማፍረስና ከዜሮ መጀመር ነው። የማይፈልጉ ሰዎች አሉ። እኔ ደግሞ ግልጹን እነግርሃለሁ። ካልፈረስክ እንደገና መሰራት አትችልም። ካልሞትክ ትንሣኤ የለውም ሬኔሳንስ የሚመሰረተው በዛ በትላንትናው የአንተ መቃብር ላይ ነው። የትላንትናውን ስንፍናህን፣ ድካምህን፣ በተለይም ደግሞ የፈተና ምንጭ የሆነው ምስኪንነትህን አውቀኸው ካልጣልከው ካልቀበርከው በስተቀር ሬኔሳንስ አይኖረም፣ ትንሳኤ አይኖረም። አንተ ባልተነሳህበት ሁኔታ ደግሞ እንደው ዝም ብለህ ትጮሀለህ እንጂ ሀገርንም ማንሳት አትችልም፣ ልጆችንም ማንሳት አትችልም፣ ትውልድን ማንሳት አትችልም፣ ማህበረሰቡን ማንሳት አትችልም፣ ኔም ኢት ኤቭሪቲንግ ማንሳት አትችልም። ህሊናን ታጽናናዋለህ እንጂ ይህን ሁሉ አድርጌ ይህን ሁሉ ፈጥሬ ሰሚ የለም እንጂ አድራጌ የለም እንጂ አውርቼ እኮ ነበር ብዬ እኮ ነበር። ይኸው መቶ ዓመት ስናገር ቆይቼ ነበር እኮ መቼ ሰም ይኸው በዚህ ጊዜ ተናገር፣ ይኸው በዚህ ጊዜ ተናገር ያለ ሚሉ ህይወታቸውን ስታዩቸው፣ ግን እነሱ የተናገሩትን ያንን ነገር እንኳን ለመኖር ፈቃደኞች ያሉ ሆነው ናቸው። ስለዚህ አባወራነቱ በአንተ ፈቃደኝነት ላይ የተመሰረተ ነው። ምስኪንነቱ ስህተት፣ ማግኘቱ ስህተት፣ መፈለጉ አባወራ እንደመሆኑ እንደመሆኑ አይከብድም አባወራነቱ ይከብዳል። ስለዚህ እሱን በዝርዝር እናያለን። ምን ማለት ነው አባወራነት ለመስኪንነት መድኃኒቱ ውስጥ ነው ካለን፣ በተለይም ደግሞ ለወንድነት ወንድ ለመሆኑ ኢሴንስ፣ ምንጩ ምንጩ ወንድነቱ ነው። ለአባወራነቱ ምንጩ ወንድነቱ ነው። ወንድ የመሆኑን ኢሴንስ፣ የወንድነትን ምንነት እዛ ውስጥ ነው ተንትነን የምናየው። አባባወራነት ውስጥ አባባወራነት ውስጥ ትልቅ ትኩረት ተደርጎ የሚወራው ወንድነቱ ነው። ምክንያቱም ለዛ ኃላፊነት፣ ድርሻ፣ ግዴታ፣ ተጠያቂነት ሁሉ ምንጩ ትጥቁ ወንድነቱ ነው። ወንድነቱ በሌለበት አባትነቱ፣ ባልነቱ፣ መሪነቱ እንደሌለ ዛት። ስለዚህ እሱን እናያለን። በምዕራፍ ሶስት ደግሞ የሴት ምርጫን በተመለከተ እናያለን። የሴት ምርጫ ጋር ስንመጣ ደግሞ አፈርድቤ ግጠን ያሳደግነውን፣ የገነባነውን፣ የሰለጠንበትን፣ የበለጸግንበትን ወንድነታችንን ገና ለገና ማግባት እንፈልጋለን ስላለን ገና ለገና የሴት ፍላጎት ስላለው ጄኒን ሁለቱም ጤናማ ናቸው። ምንም ክፋት የለባቸው። ግን እንደዛ ገና ገና ስለፈለግን ሄደን እንደ አንዱ ዋጋ ዘው ብለን አንገባም። ሄደን አንዱ ካንዱ ዋጋ ዘው ብለን አንወዳጅም። ምን አይነት ሴት ነው ማግባት ያለበት? ያሰው እንደዛ ከሰው ተጣልቶበት፣ ከሰው ከማህበረሰቡ ተነታርኮበት፣ ከማህበረሰቡ ተገልሎበት፣ ወይም ደግሞ ከጓደኞቹ ተቆራርጦበት፣ ወይም ደግሞ ብዙ ዋጋ ያስከፈለውን ብቻ ብዙ ዋጋ ያስከፈለውን የከፈለለትን ወንድነቱን ለማን ነው የሚሰጠው? ለዓለም ይሰጣታል፣ ለሚስቱ ይሰጣታል፣ ለልጆቹ ይሰጣቸዋል። ግን እነሱ እነማን ናቸው? መጀመሪያ መምረጥ የለበትም? መምረጥ አለበት። ስለዚህ እኔ ልጆችን፣ ታናናሾችን፣ ወንድሞችን እንደዚህ አድርጋችሁ እንደዚህ አድርገን ወንድነታችን እንሰራዋለን ካለን በኋላ ከሰራ ነው በኋላ እንደው ፍቅር ያዘኝ ብሎ ያንን መጣ የምትጥልበት ግጣ የምትጨርሰው ለሱም ማትራራለት ጋር መገናኘቱ ምንም ጥቅም ነው። ስለዚህ ተዋደው ተዋህደው በአንድነታቸው ሰምሮ ትናንትና እሱን ስናውቀው እሱን ስናውቀው ከነበረው ማንነቱ የበለጠ ለተጠራለት ዓላማ የተፋጠነ እንዲሆን የምታግዘው መሆን መቻል አለባት ያች ሴት እንጂ ገና ለገና ማስትሬትና ዶክትሬት ስለያዘች፣ ገና ለገና ቤተክርስቲያን ሳሚና ተሳላሜ ስለሆነች፣ ገና ለገና ሰዎችን መንፈሳዊነች መንፈሳዊነች ስላሉ ወይም ደግሞ እንዲያው አንዳንዶች እንደሚያስቡት ያልተማረች ስለሆነች እንደዚህ የዘመኑን ትምህርት ስላልተማረች በቃ አታስቸግረኝም ወይም ደግሞ ከገጠር በመጣት እንዳው ትሁት ሆና ታገለግለኛለች እንደሚሉት እንደዛ ተብሎ አይደለም የሴት ምርጫ መደረግ ያለበት። ይህንንም ከራሲው ህይወት ስህተት፣ ከሌሎችም ስህተት ምን መሆን እንዳለበት ደግሞ ከነመፍትሄው ቁጭ ውጭ ብለን እናወራበታለን ወይም ደግሞ እንወያይበታለን። አንዲት ሴት ልጅ ስለተማሪ ስላልተማረች አደለም ሚስት የምትሆነው። አንዲት ሴት ልጅ የከተማ ልጅ ስለሆነች፣ የገጠር ልጅ ስለሆነች አደለም ሚስት የምትሆነው ሚስት የሚያደርጋት ሴት አድርጎ ፌሚኒን ኔቸሯን ካልት ፌት ያደረገላትን ነገር እንፈልገዋለን። ትናንትና የነበረ ጠባይዋን እንፈልገዋለን። ጠባይዋን እንፈልገዋለን። አስተዳደጓን እንፈልገዋለን። የወጣችበት ቤትን ጠባይ ማለት አስተዳደግ ማለት ነው እንፈልገዋለን። ትናንትና የነበረችበትን ያለፈችበትን ህይወት እንፈልገዋለን። እነዚህን ሁሉ ማወቅ ያስፈልጋል። ስለዚህ ከዚህ ጋር በተጨማሪ ደግሞ የልጁ ፍላጎት፣ የአንተ በተለይ ፍላጎት ምንድን ነው? ከሷ የምጠብቀው ነገር እነዚያ ነገሮች ከእድሜው አንፃር አሁን ካለችበት እድሜ አንፃር ይገናዘባሉ ወይ ይስማማሉ ወይ የምትፈልገውን ነገር ታገኝበታለህ ወይ እነዚህ እነዚህ ነገሮች እያነሳን በዝርዝር እናወራለን እውነቴን ነው የምልህ እኔ ይህንን ከማግባት በፊት የመከረኝ ሰው የለም ያስተማረኝ ሰው የለም የነገረኝ ሰው የለም በዝርዝር እንደዚህ አድርጎ የነገረኝ ሰው የለም ምን ችግር አለው ፍቅር ካለ ፍቅር ካለ እኮ ሁሉም ነገር ይቻላል ማሸነፍ ይቻላል ክድ የለም ሌላ ሰው የሚላችሁን አትስሙ እናንተ ብቻ ተዋድዶ ፍቅር ካለ ማናልፈው መከራ የለም ይባላል ፍቅር ማለት የትኛው ፍቅር ማለት እሷን ስታያት እንደዚህ ከንፈር ውድቅ ላጭ ዝርክ የሚለው ነገር ፍቅር ነው? ያችን ሴት ስጠ የወሲብ ፍላጎት ሲመጣ ያችን ሴት ማሰቡ እሱ ፍቅር ነው? ጀስት ጥያቄ ነው፣ እየጠይቅለት እና እነዚህ ነገሮችን አንስተን በሰፊው እናወራባቸዋለን። በጣም ሴቷን ካገኛት በኋላ ከዛ በኋላ ያለውን ቀሪ ህይወትን ዲተርማይን ያደርጋሉና ይበይናሉ፣ ይወስናሉ። እንደኔ አስር ዓመት ደክመህ ደክመህ በትዳርህ ውስጥ እንደገና ትዳር ፈርሶ እንደገና from scratch ከዜሮ እንድትነሳ አልፈልግም። እንደዛ እንድትሆንብኝ አልፈልግም። ስለዚህ ነው የምነግርህ በገልጽነት እኔ ነገርኩህ። የዛሬ 14 አመት ከማግባቴ በፊት እንደዚህ ብሎ የነገረኝ ሰው ይሁን በዚህ ዝዝላ ያወራኝ ሰው ይሁን። ስለዚህ እነዚህ ነገሮች ማወቅ እፈልጋለሁ የምትለኝ ወንድሜ ከሴሰኝነቱ ርቀህ፣ ከንክር ምስኪንነቱ ርቀህ፣ ከእብሪት ርቀህ አጉል አውቃለሁ ብለህ ሳትመጻደቅ በትዕትና ከመጣህ በግልጽ እናወራለን ከነዚህ ጋር በተያያዙ ጉዳዮች ማለት ነው። በአራተኛ ደረጃ በአራተኛ ምዕራፍ የማስቀምጠው ወሲብን በተመለከተ ነው። ወሲብን በተመለከተ እንግዲህ ይህንን መተህ ብትሰማው ይሻል። እዚህ ጋር የምነግረህ ነገር የለም። ለምንድን ነው እዚህ ጋር የምነግረህ ነገር የለም? ብዙ ብዙ የተጋትነው ውሸት አለ ስለ ወሲብ። በተለይ አጉል ዘመናዊ ነኝ የሚለው ማህበረሰብ ብዙ የጋትን ውሸት አለ። መንፈሳዊ ነኝ የሚለውም አካል ብዙ የጋትን ውሸት አለ። እነዚህ እናና ስማ ነው። አምስተኛ ምዕራፍ ላይ በምዕራፍ አምስት ያለው እንደዚያ ነው። የሰውነት ማጎልመሻ ስፖርትን በተመለከተ ልክ እንደወሲጉ ነው። ልክ እንደወሲጉ ነው። ሁሉም እናቃለን፣ ሁሉም ካልዳሰስን፣ ሁሉም ካላስተማርን ከኛ በላይ አዋቂ ጠማቂ የለም የሚሉ ልሂቃን ደርሰውብናል ዛሬ ብድግ ብሎ ስለ ስፖርት ምንም ጥቅም አለመኖር፣ ስለ ስፖርት ምንም ለእኛ የሚሰጠው ፋይዳ የለም፣ መንግስት ሰማያት ለመውረስ ምንም የሚያደርግልን ነገር የለም። አስቡት፣ አባታችን አውቆ ፈቅዶ ሆን ብሎ ጡንቻን ማደግ የሚችል መሰልጠን የሚችል ማበጥ የሚችል ጡንቻን ሰጥቶ፣ ይህ ትላንትና አባቱ ወገብ ላይ ሽንት የነበረ ሰው ትላንትና መጥቶ ስለ ስፖርት ምንም ይህንንም እንደዛው እንደ ወሲቡ ነው። ከወሲቡ ጋር ተመሳሳይ ናቸው። እናቃለን የሚሉ ከኛ ወዲያ አዋቂ ጠማቂ የለም የሚሉ የእውቀት ቀንዱ፣ የእውቀት ምንጩ እኛነን ብሎ የሚመጻደቁ ሰዎች በብዛት ወይም ደግሞ በስፋት ትውልዳችንን ያበላሹበት ርዕሰ ጉዳይ ስለሆነ ዝርዝሩን እዛው ስንገናኝ እናወራለን። ይሄ እዚህ ዩቲዩብ ላይ ከማወራው በተለየ መልኩ እዛ ላይ የምታገኘው ስልጠና በምዕራፍ ስድስት እንግዲህ ያው እዚህ ጋር ስንደርስ ወደ ምዕራፍ አምስት ወደ ምዕራፍ ስድስት ስንደርስ የስልጠና ጊዜያችን እየተጠናቀቀ በጣም እየተቻኮለን የምንሄደው። አንዳንድ ጊዜ ከዚህ በፊት የነበሩ ሰልጣኞች አንዳንዶቹ ከሰጠሁት ጊዜ የበለጠ ሰፋ አድርጌ እንድሰጣቸው በግድ ብሎ ሰፋ ያለ ጊዜ ወስደናል። በእርግጥ ያደረኩት እነሱ የተለየ ክፍያ ስለከፈሉኝ አይደለም፣ ትጋታቸውን ስላየሁ ነው። ላይክ ምንም መቅረት የማይፈልጉ ልጆች ነበሩ። መቅረት አለመፈለግ ብቻ አይደለም እኔ በጣም ሰፊ ጊዜ ነው አስጨንቃቸዋለሁ ብዬ ሳስብ፣ እነሱ እንደውም ተጨማሪ ሰፊ ጊዜ አዘጋጅተው የበለጠ መማር ፈልገው ስለነበረ ማለት ነው። በተረፈ ግን ወደዚህ ወደ ስድስተኛው ምዕራፍ ስንደርስ በጣም ሰዓት እያነሰን ጊዜ እያነሰን ይሄዳል። ይሄኛው ምንድነው የደረስንበትን ልዕቀት ባባወራነት የደረስንበትን ልቀት እንዴት አድርገን እንጠብቀዋለን? ኤክሰለንሳችንን እንዴት አድርገን ለረጅም ጊዜ ማቆየት እንችላለን? ከኛ ጋር ምክንያቱም፣ ዓለም ሲጀመር ይህንን ኤክሰለንስ አትፈልጉም፣ የወንዱን ኤክሰለንስ አትፈልጉም፣ የወንዱን ልዕልና አትፈልጉም፣ የወንዱን ልዕቀት አትፈልገውም ዓለም። ስለዚህ አፈር ድቤ ግጠ እንደዚህ ካደረስከው፣ ወደዚህ ካመጣኸው በኋላ ምናልባትም ቤተሰብ ከገነባበት በኋላ ባትገነባውም እሱ የሚቆይ ከሆነ ለጊዜው ግን አሁን የደረስክበትን እየደረስክበት ያለው እየወጣህበት ያለውን ላደር መሰላል እንዴት አድርገህ ነው ከአንተ ጋር ማቆየት የምትችለው የሚለውን ነገር እናየዋለን። ማቆየት ካልቻልክ ሰዎች ኮንነውም ቢሆን ኃጢአት ነው እያሉ ገህነም ያስገባል ያጋንንት ፈተና ነው እያሉ አጉል እብሪተኞች እንዲሁም ደግሞ ይሄ ዘመናዊነት አይደለም አምባገንነት ነው፣ ኋላቀርነት ነው፣ የጋሪዮሽ ስርዓት ነው እያሉ መውጫ መግቢያ ነው የሚሰጡ ግን እንዴት አድርገን ሜንቴን ማድረግ እንችላለን። ዋንስ እዛ ገነባውት ወይም ደግሞ እየገነባውት እየሄድኩኝ ነው። አሁን መንገዱ ታይቶኛል፣ እየገነባውት እየሄድኩኝ ነው። ከዛ በኋላ ግን እንዴት አድርጌ ላቆየው የሚለውን ደግሞ እዚህ ውስጥ እናያለን። ከዚ ያለፈ ብዙም ጊዜ የሚተርፈን አይመስልኝ ሌላ ነገር ለማውራት። በተረፈ ግን እነዚህ ስድስት ስልጠናዎች ከወሰድክ በኋላ እነዚህ ስድስት ስልጠናዎች ከወሰድክ በኋላ ከዛ ሌሎች የምናዘጋጃቸው ነፃ መሳተፊያዎች አሉ። እንግዲህ እነዚህ ስድስት ስልጠናዎች እነዚህ ስድስት ምዕራፎች ማለት ነው፣ ይቀርታል በአራት እሁድ የሚሰጡ ስድስት ምዕራፎች የስልጠና ምዕራፎች አስገዳጅ ናቸው። አስገዳጅ ናቸው ማለት መምጣት አለብህ። መቅረት አይቻልም፣ ማርፈድም አይቻልም። የማርፈድ መብት የለኝም፣ የመቅረት መብት የለኝም። ወይ አለ ግን መቼም ዛሬ ጊዜ የተቸገርነው ነው ነገር መብት የሚባለው ነገር ነው። አለ ግን በራስ ተጠቅሚዋለው ባልከው መብት እኔም ተጠያቂ እንዳታደርገኝ ማለት አልፎኛል እባክህ ድገምልኝ አትበለኝ። ባለፈው ስታወሩ አልነበርኩም ስለዚህ ዛሬው አልገባኝም አይመለከተኝ አይመለከተኝ። አንተ ህይወትን ለመቀየር ጨክነ ካልመጣ ተወራርደ ፊት የተጋረጠውን እንቅፋት አልፈ ዘለ ካልመጣ እኔ እንደውም አንዳንዴ ይቀልዳለው ሞትንም ቢሆን ዘሎት ሊመጣ ይገባል ላል ያው በጣም መጨክን እንዳለበት ስለምናገር ነው። ያንን ማድረግ ካልቻልክ እኔ ምንም ልረዳችል ቀድሜ ነገር ያለው አለባብለ የምትመጣው ለደንታ ነው፣ ለራስ ነው። ከራስ አልፈ ለልጆች፣ ለሚስት፣ ለሀገር፣ ለቤተክርስቲያን፣ ለማህበረሰብ እንድታርፍ ነው። ይሄ ምንም ይህን ስልጠና ወስደ ደሞዝ የሚከፈል ተጨማሪ ደሞዝ የምታገኝበት አደለም፣ ወይም ደግሞ ሌላ ቦታ ቻርችረው ገቢ የምታገኝበት አደለም። ራስን የምትቀይርበት ነው። እንደዛ ነው የማቀርበው። እና ይህን ስልጠና ከወሰድክ በኋላ ከጨረስክ በኋላ በእንደዚህ አይነት መልኩ ሙሉ አቴንቲቭ ሆነ ተሳታፊ ሆነ ከጨረስክ በኋላ ቀጣይ እሁዶች ላይ ስልጠናው በሌለበት ጊዜ እሁድ እሁድ ከሰዓቶች ላይ መገናኘት እንችላለን፣ ማውራት እንችላለን። ከኔ ጋር ብቻ ሳይሆን ሌሎች ከዚህ በፊት ስልጠናውን ከወሰዱ ከደረሱበት ደረጃ አንፃር ያሳለፉትን ነገር ብዙ ብዙ ነገር እንመካከራለን፣ እናድግበታለን። ይሄ አይነት ጠባይ ይህን አይነት እንዴት ነው አብሮ የማሳለፍ ስኬትን ድልን ብቻ አይደለም ውድቀትንም አብሮ በግልጽነት የመነጋገር ነገር አሁን ዛሬ ባለው ማህበረሰባችን እየጠፋ ስለሆነ፣ በተለይ ወንዶች የሚያድጉበት ማህበረሰብ ወንዶች የሚያድጉበት እንደዚህ አይነት ክበብ የለም ብዬ ነው የማስበው። እና ያው የምንገናኙ እኛ ነን፣ ወንዶች ብቻ ነን፣ ወንዶች ብቻ ናቸው የሚገናኙት። ማንም ሴት መምጣት አይችልም፣ አይፈቀድለት፣ አይመጣም። ስለዚህ ሚስትም ቢኖርህ እዛው ጥለህ ነው የምትመጣው፣ እቤትህ ጥለህ ነው የምትመጣው። ወይም ልጆችን ቢኖሩ ማለት ነው። እኛ ብቻ ነን የምንሳተፍበት። እኛ እየተገናኘን ግን ወንዶቹ ወንድነታችን ላይ እንዴት መድረስ አለብን፣ ምን ማድረግ አለብን፣ ምን ቀረን፣ ምን ጎደለን እያለን እንጫወትበታለን፣ እንነጋገርበታል ከሞላ ጎደል እንግዲህ ስልጠናችን ይህንን ይመስላል። ወንድም ማለት ስለዚህ ፈቃደኛ ከሆንክ ግንቦት ሶስት ላይ እንጀምረዋለን። እሁድ ላይ እሁድ ከሰዓት ስምንት ሰዓት ጀምሮ ይኖረናል። እንዳልኩ ራስህን አዘጋጅ፣ በጣም ራስን አዘጋጅ። ያንተን ገንዘብ ፈልጎ የመጣ ሰው የለም። ያንተን ገንዘብ ስለከፈልኩ እንደፈለግ ሆናሉ የምትልበት አይደለም። ስለዚህ ሶስት ሺህ ብር ከፍለህ ይህን ስልጠና መሳተፍ ትችላለህ። ከዛ በኋላም ደግሞ ከሌሎቹ ወንዶች ጋር እየተሰራራን እናድግበታለን ብዬ ተስፋ አደርጋለሁ። መልካም። ይህንን ነው ልልህ የምችለው። በርታልኝ፣ ወንድማለም